ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄ ፈና የተለየ ነገር አላስተማርም። የኢየሱስ ክርስቶስ አስተምህሮት ከዋቄ ፈና የተቀዳ ነው እያሉ ነው ዶክተር። በዋቄ ፈና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቀ ጉራቻ ይባላል አይደል? ዋቀ ጉራቻ ዋቀ ጉራቻ ሌላም አይደለም። አንተ አናት ላይ ቅቤ አልቀባሁም። እኔ የቀባሁት ዛፍ ላይ ነው። ምን አገባ? ሀብታምነቴን ያመለክታል ምናምን ይለ። ድንጋይ ለምን አትቀባም? ቋንቋችሁን፣ ብሔራችሁን የተደገፋችሁ የምታመልኩ ሰዎች፣ የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ። አፈሩን አፍሳችሁ። ብሔር ምንድን ነው ብትሉት አማራ ነኝ ይለ? ኦሮሞ ነኝ ይለ? ትግሬ ነኝ ይለ? ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ ይሆናል። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት ናችሁ ልጅ የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይሉ። ዛሬ እስኪ አንድ ነገር ላጋራችሁ መጣሁ። እሱ ምንድነው? ስለ ክርስትናችሁ እንግዲህ ስለምታምኑት እምነት የጥንት አባቶች ምን ብለዋል ከሚለው ጋር በተያያዘ ለምሳሌ የሆነ ርዕስ ሲነሳና ቅዱስ ቁርባን ከቅዱስ ቁርባን ጋር ተያይዞ አባቶች ምን እያሉ አስተማሩ የሚለውን ለማወቅ ምን አድርገው ልትቸገሩ ትችላላችሁ። ማለትም ከቅዱስ ቁርባን ጋር ተያይዞ እገሌ የሚባል አባት እንዲህ አለ እዚህ መጻፍ ላይ እያላችሁ መዘርዘር በርካታ አባቶችን እንደዛ ማድረግ ሊከብዳችሁ የሚችል ከሆነ እኔ ዛሬ ቀላል መንገድ አሳያችኋለሁ። ኦኬ፣ የሆነ ዌብሳይት አስተዋውቃችኋለሁ። በጣም በርካታ ርዕሶች ላይ፣ የምታምኑት እምነት ላይ ማለት ነው አባቶች ምን መንግስት ግን አንድ ነገር አስቀድሜ የነገርኳችሁ እንግዲህ፣ ይሄ አባቶች ምን አሉ ስንል ይሄ ያው ምንድን ነው ነገራ ነው ይባላል። ኦኬ፣ ፓትሮሎጂ ነው። ኦኬ፣ ፓትሮሎጂ ደግሞ ራሱን የቻለ ፊልድ ኦፍ ስተዲ ነው። አሁን በቴዎሎጂካል ዩኒቨርሲቲዎች ውስጥ ሳይቀር ይሰጣል እንደ ትምህርት ሆኖ እንደው በቀላሉ ፓትሮሎጂ ዋን፣ ፓትሮሎጂ ቱ ብሎ የተባለ ለአንድ አመት ያህል ከሌሎች ኮርሶች ጋር ተበርቦ ይሰጣል እና ፓትሪስቲክ ስተዲ ተብሎ በጣም ሰፊ ሬስ ነው። ምናልባትም ደግሞ ስፔሻላይዝ የምታደርገው ከሆነ እዛ ላይ በጣም ሰፊ የሆነ ፌል ነው ፓትሮሎጂ እራሱ ማለት ነው። እና እዛ ውስጥ ገብቶ መማር አንድ ነገር ነው፣ ጥሩ ነው። ግን ብዙዎቻችን ያው ይሄን ነገር ምናልባት እንደዛ የአጋጣሚ ላይኖረን ይችላል። እሱ ብቻ ደግሞ ሳይሆን ማንበብም በጣም ብዙ ማንበብም ይፈልጋል እና ብዙ ማንበብም ደግሞ እንዶ እንደው ትልልቆቹ ስራዎች ራሱ አይደለም መጨረስ ማጋመስ ራሱ በጣም ከባድ ነው። በጣም ብዙ ጊዜ ይፈልጋል። ስቲል እንደዛ ምሎ ግን ማንበብ ነው በጣም አስፈላጊ ነው ማንበብ። ስለዚህ ምንድነው እዚህ ፓትሪስቲክ ነገሮች ላይ ነገር አበው ላይ በጣም የሰሩ ዕድሜያቸውን ብዙ የጨረሱ የተለያዩ ስኮላሮች ሊቃውንት ምናምን ይኖራሉ እነሱን ሰው ዛሬ የማሳያችሁ ምናልባት ደግሞ ለይ ዌብሳይቶች ደግሞ እንደዚህ ያግዛሉ። ለሰነፎች ስለከለረ ግን ያው እንደዚህ አይነት ነገሮች ሁሉ ማግኘት ለማንችል ይረዳሉ። በቃ በቀላሉ ምንም አይነት ነገር አቦለ ምንም ጥናት ያላደረገ ሰው ቀጥታ ዛለ ሄዶ ብቻ ማየት ይችላል። ስለዚህ እምነታችሁን አትሊስት በተወሰነ መልኩም ካገዘ ማለት ነው እና ዌብሳይቱ የካቶሊክ ነው ከዚሁ ጋር እንግዲህ ከዚሁ ጋር ተያይዞ የካቶሊክ ወንድሞቻችንን የምር ሰላም መሰገናቸው አላልፍም። በጣም ከእንደዚህ አይነት ነገር ጋር በተያያዘ በጣም ብዙ ስራ ሰርተዋል። ከእንደዚህ አይነት ነገሮች ጋር በተያያዘ ነገሮችን በጣም ማውጣት ላይ ጎበዝ ናቸው። እግዚአብሔር ይስጣቸው እና ሰው የእነሱ ዌብሳይት ነው ላሳያችሁ፣ እና ከዛም ትንሽ ነገር ላችኋለሁ። እንግዲህ የካቶሊክ ነው ካልኳችሁ ጥንቃቄ ይፈልጋል ማለት ነው። ስታዩ ካቶሊኮች አንዳንዴ የሚያምናቸው ነገሮች አሉ እና እነሱ የሚያምናቸውን ነገሮች ከአባቶች ካጣቀሱ በደንብ አድርጋችሁ ችን ብዙ ጊዜ ላይመሳሰል ስለሚችል እናንተ የምታብሉትን ቢሆን ሲያጣቅሱ በስነ ስርዓት ይው በደንብ አመዛዝናችሁ ፍሊፕ ሻፍ የፍሊፕ ሻፍ መጻሕፍት አሉ። እንግዲህ የአባቶች መጻሕፍት ማለት ነው። እነሱ ከሌሏችሁ ደግሞ ኦንላይን ላይ ኒው አድቨንት የሚባል አለ። እዛ ላይ ገብታችሁ እያመሳከራችሁ ማየት ነው። ኦኬ ላሳያችሁ። ያው ኦኬ እንግዲህ እንደምታዩት በሞባይል ላችሁ ታዩታላችሁ። ላይ ያሳያችሁ ያለሁት የዌብሳይቱ ስም ፕራክቲካል አፖሎጂቲክስ ብሎግስፖት ኦርግ ነው። ኤኒዌይስ እንደዛ ነው እና እንደምታዩት የተለያዩ ርዕሶች አሉት። ኦኬ ምንድነው ለምሳሌ መጽሐፍ ቅዱስ ብቻ የሚለው ሀሳብ ላይ ማለት ነው። ምንድነው ባፕቲዝም አለ ጥምቀት ቅዱስ ቁርባን አለ አፖስቶሊክ ሰክሴሽን አለ ቸርች ራሱ አለ። ምጽዋት አልምስ ጊቪንግ ምጽዋት መስጠት፣ እና ሌሎችም ስለምርጃ፣ ስለመቤታችን ነገረ ማርያም፣ እነዚህ ሁሉ የተለያዩ ርዕሶች አሉ። እነሱ ልክ ስትነኳቸው የተለያዩ አባቶችን እየተቀሰቀ ከጥንት ጀምሮ ያሉትን እገሌ እንዲህ ብሏል እዚህ መጻፍ ላይ እገሌ እንዲያለ እያለ ቅዳሴ አስቀድሳችሁ የማታውቁ ሰዎች ላስቀናችሁ ነው። ቅዳሴ አስቀድሳችሁ የምታውቁ ደግሞ ስሜቱ ይገባኛል። ደስታውን አብረን ደስ ይለናል። እናንተማ ሄዳችሁ ስለማታውቁ እናንተን ላስቀና ነው። በነገራችን ላይ ቤተክርስቲያን ስትሄዱ ይገባችኋል። በተለይ ጻው ንዑሰ ክርስቲያን ከተባለ በኋላ የክርስቲያን ታናነሶች ውጡ ከተባለ በኋላ ፍሬ ቅዳሴ ላይ ካህኑ የዲዮስቆሮስን ቅዳሴ እንዴት እንደሚያደርገው ስሙ። እናንተን ላስቀና ነው። ኦርቶዶክሳዊ ቤተክርስቲያን ትሄዱ ብዬ ነው

አምላክን በአማርኛ ላችሁ እግዚአብሔር ከሁላችሁ ጋር ይሁን። ካህኑ ህዝቡ፣ ከመንፈስ ጋር ካህኑ፣ አምላካችንን አመስግኑት። ህዝቡ እውነት ነው ይገባ። ካህኑ ልቡናችሁን ከፍ ከፍ አድርጉ። ህዝቡ በአምላካችን በእግዚአብሔር ዘንድ አለ። ከዛ ካህኑ እንዲላ እንቅልማ አለ አለ

ጸባዋም ቅድመ መዓል ትወልድ እምቅድመ ይትፈጠሩ መላእክት አለው እግዚአብሔር በመንግስቱ። በአማርኛ ነው የሚላችሁ፣ እግዚአብሔር ከዓለም በፊት እስከ ዘላለም ድረስ እግዚአብሔር በሶስትነቱ አለ። እግዚአብሔር በመለኮቱ፣ እግዚአብሔር በመንግስቱ አለ። ከጎ ከጽባህ በፊት ከማልትና ከሌሊት በፊት መላይክ ሳይፈጠሩ እግዚአብሔር በመንግስቱ አለ ይላል ቅድስት ቤተክርስቲያናችን። ሰማያት ሳይዘረጉ የብስን ፊት ሳይታይ ሐመልማላት ሳይበቅሉ እግዚአብሔር በመንግስቱ ነበረ። ከፀሐይና ከጨረቃ ከከዋክብትም በፊት ከብርሃናትን መመላለስ ፊት እግዚአብሔር በመንግስቱ ነበር። ከሚንቀሳቀስ እንስሳ በፊት ከሚበሩ ማዕዋፍ በፊት ከባህር አራዊት በፊት እግዚአብሔር በመንግስቱ ነበረ። አዳምን በእርሱ አምሳልና አርአያ ሳይፈጥረው ትዕዛዙንም ሳያፈርስ እግዚአብሔር በመንግስቱ ነበር። ለአብ፣ ለወልድ፣ ለመንፈስ ቅዱስ ምስጋና ይገባል። ዛሬም ዘወትርም ለዘላለም በእንተ ብፁዕ ይላል። እንግዲህ ስትሄድ ነው ስትሄድ ነው የሚጨርሰው እንድትሄዱ አስቀድሱ። ተው ግን ኦርቶዶክስ አለምሮ ነው ሳታውቋት ቤተክርስቲያን እንዳትሞቱ ታው ሚለና ተብየ ዶክተር ነው። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄ ፈና የተለየ ነገር አላስተማርም። ምንጩ ምንጩ ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄ ፈና ነበር ማለት ነው። ኢየሱስ ክርስቶስ አስተምሮት ታው ከዋቄ ፈና የተቀዳ ነው እያሉ ነው ዶክተር ኢየስ። ማስረጃ ማስረጃ በጣም ጥሩ ወይ ወይ እኔ የተወሰነ ሰጣሃለሁ አንተም እሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር ግን ከዚሁ ጋር የተገናኘ አሁን ምን አልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው እሱ በራሱ ግን መጀመሪያ መቼስ ምናደርግለት ማን ነው የሚለው ነው አይደል የሚቀድመው ፈጣሪ ነው እሱ ፈጣሪ ምን አይነት ፈጣሪ ነው እንዴት ፈጣሪ? ስንት ፈጣሪ አለን እኮ? አይ ባህሪ አለው አይደል? ለምሳሌ በክርስትና የእኛ አምላክ ተብሎ ይሄ ነገር ነው እንላለን አይደል? ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ፣ አስገኝ ምናምን እየተባለ ስለ እሱ ማንነት ይነገራል። በዋቄ ፈና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቃ ጉራቻ ይባላል አይደል? ወደ ዋቄ ጉራቻ ነው፣ ወደ ዋቄ ጉራቻ ሌላ አይደለም። እሺ እነግርሀለሁ ጨርስ። ስለዚህ በሱ ልክ የዋቄ ፈና እምነት። ምክንያቱም ለምንድን ነው ይሄንን የማነሳው? ከውሃ ጋር የተገናኘ ነገር አንስተውልኛል። ስለዚህ ውሃው ቦታ ላይ የሄዱ አሁን ይሄ ምንድን ነው? በጥናቶች ውስጥ እንደነዚህ አይነት ነገሮች ከምን ጋር እያያዛሉ? ቅድም እርሶም እንዳሉት የትራዲሽናል ወይም ደግሞ ባህላዊ እምነቶች ተብሎ ነው እያያዙ ስለዚህ እነዚህ ባህላዊ እምነቶች ውስጥ ያሉ ሪችዋልስ ወይም ያሉት ሃይማኖታዊ ስርዓቶች ሰምሀው ከሌላ ነገር ጋር ይያያዛሉ ተብሎ ጥያቄ ይነሳባቸዋል። ስለዚህ ይሄኛው ባህላዊ ሃይማኖት የምንለው ዋቄፈና አይደለም፣ ከነዚህ የተለየ ነው። የሚያመልከው አምላክ እንዲህ እንዲህ እንዲህ አይነት ለምንድን ነው የተለየ እየነገርኩህ ነው እኮ አንድ ነው። አንተም የምትለው ይኸውልህ፣ ምንድን ምንድነው ያልከው? ፈጣሪ ብለህ የፈጣሪም ባህሪ ይገልጽ ካደል፣ በዋቄ ፈናም ይሄው ነው የተወሰደውም ከዋቄ ፈና ነው ብያለሁ። ኢየሱስ ሲያስተምር ግዴለም፣ ቆይ እንመጣበታለን። መቼ እንዳዛቡበት መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ። ስለዚህ ኢየሱስ ቆይ ቆይ፣ ይቅርታ ዶክተር፣ አሁን ከኢየሱስ በፊት፣ ምክንያቱም ከኢየሱስ በፊት የክርስትና ኮንሰርት ስለነበረ ነው ይህንን ማንሳት የፈለግኩት። ለምን ሲባል ኢየሱስ ክርስቶስ ሲመጣ ያደረገው አዲስ ኪዳን ይባላል አይደል? በክርስትና ወይስ የነበረ ኪዳን ነበረ? እግዚአብሔር የዛን ጊዜ የጀመረ ወይም ደግሞ የክርስትና አምላክ አዲስ ኪዳን ላይ የጀመረ አምላክ አይደለም። ኢሬቻን በዓል ልክ አብረን ቡናን ጠጣ፣ ሻይን ጠጣ፣ ሰብሰብ ብለን እንደን ስንጨፍር ምናምን እንደሚባለው እንደ ባህል ሳይሆን ሃይማኖት ከሆነ እኔ እዛ ሃይማኖት ውስጥ ገብቼ እንደዛ የምልበት ምክንያት የለም ማለት ነው። ግን እንዳልኳችሁ ቢቻለንስ ከሁሉም ጋር በምን ኑሩ ነው የምንባለው? በሰላም ኑሩ ተብሎ የተነገረን ስለሆነ ማለት ነው እኔ ከማውቀው የሰው አፈጣጠር የተለየ ነገር እየነገረኝ እናና በኦሮሞ እምነት በኦሮሞማ ተጠመቅ ሲላይ አልቀበለውም አልቀበለውም በራሱ የማመን ግን መብት አለው። አሁን አንዳንድ ሰዎች አንተ አናት ላይ ቅቤ አልቀባው፣ እኔ የቀባሁት ዛፍ ላይ ነው። ምን አገባ ሀብታምነቴን ያመለክታል ምናምን። ድንጋይ ለምን አትቀባም? ለምን ዛፉን አትቀባም? ለምን መሬቱን አትወለውልበትም? ከሞላ ከተረፈ ከምትበላው ከተረፈ ለምን አታደርገው። እኔ ያመች ተቃወምኩኝ። የእኔ አናትስ መጭ ቅቤ አጣልኩ። እኔ አንተ እኔ አንተ የምታመልከውን አላመልክም ነው የምልህ። ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና ከዚህ ውጡ፣ አፈሩን አፍሳችሁ ብሔር ምንድን ነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ አይሆንም? አፈር ብሔር የለውም። እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቄር ከተባለ ከአገልጋዮቹም ከአማኞቹም። ነው ይቀር፣ እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት፣ እውነቱ ውሸት። ልጠይቃችሁ፣ አንድ ጥያቄ፣ ሕፃን ልጅ ሲወለድ እየሳቀ ነው እያለቀሰ ነው የሚመጣው? በምን ቋንቋ እ በምን ቋንቋ አያችሁ? አሁን ህፃኑ እያለቀሰ ነው የሚመጣው በምን ቋንቋ አጣል? መልስ የለውም። ለምን ምን ቀደመ? ሰው ቀደማ። ሰው ነው የቀደመው፣ ቋንቋ አልቀደመም። እባካችሁ ልባችሁ በዚህ የተዘጋባችሁ ሰዎች ክፈቱ። ቋንቋችሁን ብሔራችሁን የተደገፋችሁ የምታመልኩ ሰዎች የሚመካ በእግዚአብሔር ይመካ ነውና፣ ከዚህ ውጡ። ዓመት ይቀደስ በረከት ይመለስ፣ ሰላማችን ይምጣ፣ መከባበራችን ይምጣ፣ ዘረኝነት ይራቅ ከምድራችን ካልን፣ ከዚህ መንፈስ ውስጥ ውጡ። ኢትዮጵያ ውስጥ ምን ዘረኛ ያልሆነ ነገር አለ? ምን ብሔርተኛ ያልሆነ ነገር አለ? ባንካችን እንኳን ብሔርተኛ አይደል እንዴ? አይደለም። ተመልከቱ ከዓመት ዓመት ሰው በምግባር እየተለወጠ ከዓመት ዓመት ሰው በበጎነት እያደገ በጥበብ በሞገስ በመንፈስ እያደገ ንስሓ ያልገባው ንስሓ ገብቶ ሥጋው ደሙ ያልተቀበለ ሥጋው ደሙ ተቀብሎ ከእግዚአብሔር የራቀው ወደ እግዚአብሔር ቀርቦ በመንፈስ ያድጋል እንጂ ቁልቁል እንወርዳለን እንዴ እንደ ካሮት አማራ ባንክ ኦሮሞ ባንክ ደቡብ ባንክ አሁን አሁን ደግሞ በሃይማኖት ተጀምሯል። እግዚአብሔር ያርቀልን። አሁን አሁን በሃይማኖት መጣ። ከክፉ ሽሹ፣ በጎ ዘመንን ለማየት ከክፉ ሽሹ ያለው ከዚህ ሽሹ።